የዛሬ 6 ዓመት ማክሲመም ኢትዮጵያ በአፍሪካ ሁለተኛ ትልቁ ኢኮኖሚ ትሆናለች። የዛሬ አስር ዓመት በአፍሪካ አንደኛ ኢኮኖሚ ትሆናለች። ምንም ጥርጥር የለውም። ይሄን ለተከበረው ምክር ቤት በከፍተኛ እምነትና ኩራት ልገልጽ የምፈልገው ጉዳይ በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛ ኢኮኖሚ ሆና በነገራችን ላይ የአስር ዓመት ብቻ ሳይሆን የሰላሳ ዓመት እቅድም አወጥተናል። በ2050 ኢትዮጵያ በዓለም ውስጥ ስመጥር ከሆኑ ሀገራት በዚህ ደረጃ ትመደባለች የሚልም የሚል ዕቅድ አውጥተናል። ሁለት ያያለን ሀገራት ይኖራሉ። ከሁለቱ አንዷ ኢትዮጵያ ትሆናለች የሚል ዕቅድም ተወጥቷል። አስሩን ከተግባባን በኋላ ሰላሳውን እንወያያለን። ኢትዮጵያ አሁን ነው ያያለው። ኢትዮጵያ በ2100 በዓለም ሰባተኛዋ ኢኮኖሚ ትሆናለች። በዓለም በ2040 በ2050 ብዙዎቻችሁ ስላላችሁ ታዩታላችሁ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 እንዴት ብሎ ነው በሁለት ሺህ ስድስት እና በሁለት ሺህ ሰባት ዶክትሬት የሚኖረው? በቃ ለሰው ውስጥ ይሄን መልስ ስጡልኝ። ዲግሪ በስንት ዓመት ይያዛል? ማስተርስ በስንት ዓመት ይያዛል? ከዛ ፔችዲ በስንት ዓመት ይያዛል? ይሄንን ካልኩሌት አድርግና አሁን ዶክተር አብይን የምጠይቀው ዲግሪውን እንዲያሳይ በስንት ዓመት ተምረት እንዳገኘ፣ ማስተርሱን እንዲያሳይ በስንት ዓመት ተምረት እንዳገኘ፣ ከዛ ፔችዲ የት የት ትምህርት ቤት እንደተማረ ይህን ማምጣት ነው። ይሄ ሰው ነው ሲያደርግ የነበረው። ይሄን ነገሮች በደንብ ማየት ያስፈልጋል። ስማርት ነው ምናምን ነው የሚለው ኒውትራል ሲያባርር ሲያሳድድ የሚታይ የራሱ የሆነ ታርጌት ያለው ምሁራን እንዲሸሹ የሚያደርግ ትልቅ ችግር በዛ መስሪያ ቤት ውስጥ የሆነ ሰው ነው ይለዋል። ሶ ከሰላም ድርድር ጋር ተያይዞ በተደጋጋሚ የሰላም ድርድሩ ምን አመጣ ከሰላም ድርድር በኋላ ምን ተገኘ የሚል ጥያቄ ሲነሳ እንጂ ጦርነቱ ምን አስገኘልን ተዋክተን ምን አተረፈን የሚል ጥያቄ አይታይም? ማንሳት መወያየት የነበረብን ወደ ጦርነት ገብተን አንደኛው ወንድም ሌላኛውን ወንድም ገሎ አቅስሎ አጉድሎ ምን አተረፈን የትኛው ፍላጎታችን የትኛው ጥያቄያችን ምላሽ አገኘ ብለን ብንገመግም አናላይዝ ብናደርግ ከዚያ ቀጥለን ሰላም ውስጥ ምን አመጣ ብንል የተሟላ ይሆን ነበር። አብዛኛው ጥያቄ ግን የሰላም ድርድሩ ምን አመጣ ነው። ይህ በመሆኑ ምክንያት አበክረን የምንፈልገው ሰላሙን ሳይሆን ግጭቱን እንደሆነ ያመላክታል። በዚሁ አግባብ በሀገራችን ውስጥ በተለያየ ስፍራ በሚገባም በማይገባም በቀላል ሊፈታም በሚችል ምክንያት ሁሉ ጦርነት፣ ግጭት፣ መፈናቀል ይታያል። የኑሮ ውድነትን መቀነስ፣ ጫናውን ማቃለል ላይ አንድ ተጨማሪ እና ትልቅ ትኩረት ሰጥተን ስንሰራበት የነበረ ነው። ከተሰራው ስራ አንጻር የተለያዩ ስልቶችን በመንደፍ የሰራን ቢሆንም ዋና ትኩረት የሰጠንበት የፍጆታ እቃዎች አቅርቦት ወደ ከተማችን ሰፋ ባለ ሁኔታ እንዲገባ የማድረግ የግብይት ሰንሰለቱን የማሳጠር ህገወጥነትን የመቆጣጠር እና እዚሁ ከተማችን ውስጥ ደግሞ በእጃችን በደጃችን ያሉ ግብአቶችን ተጠቅመን ማምረት እንደ ስልት ወስደን ስንሰራበት ነው የቆየ ነው። መሰረታዊ ፍጆታውን ወደ ከተማ በስፋት ለማቅረብ በህብረት ስራ ማህበራት በኩል አንድ ቢሊዮን ሪቮልቪንግ ፈንድ ከበጀታችን መድበንላቸው በርከት ያለ ግብዓቶችን በተለይ እህል ምርቶችን ከገበሬው ቀጥታ እየገዙ እንዲያስገቡበት እድል ፈጥረናል። ይህም ብዙ ጫና አቃሏል። በሸማቾች ህብረት ስራ ማህበር በኩል የሚደርሱትን መሰረታዊ ፍጆታ እቃዎች ስርጭትን ክትትል በማድረግ በአብዛኛው ህዝብ ጋር እንዲደርስ የማድረግ ከሌላው ጊዜ በተሻለ ሁኔታ የተሰራበት ነው ማለት ይቻላል። ዘይት፣ ስኳር፣ የጥሬ ወይም ደግሞ ዱቄት ስንዴ ህዝቡ ጋር በተያዘው እቅድ መሰረት ስርጭት የተደረገበት ነው። ነገር ግን እዚህ ላይ ማንሳት የምፈልገው ለከተማችን በተመደበው ኮታ ልክ ሁልጊዜ ማግኘት ላይ ከፌዴራል መስሪያ ቤቶች ብዙ ጊዜ ተግዳሮቶች ሲገጥሙት ነው የከረሙት። ከመሬት ልማት አስተዳደር ጋር በተያያዘም ከ74,000 ሄክታር በላይ መሬት ለልማት ቀርቧል ተብሏል በበጀታ አመቱ ለቀረቡ የኢንቨስትመንት ጥያቄዎችም ምላሽ መሰጠቱን ከንቲባዋ በሪፖርታቸው ገልጸዋል አላግባብ የተሰጡ መሬቶች የማስመለስ ስራም በበጀታ አመቱ ትኩረት ሰጥቶ መሰራቱን ነው ከንቲባ አዳነች አቤቤ የገለጹት ባለፉት ዘጠኝ ወራት አስተዳደሩ ቅዶቹ እንዳያሳካ ተግዳሮት ሆኖበት ከነበሩ ነገሮች መካከል ዋነኞቹ ሙስናና ሌብነት ናቸው ያሉት የከተማዋ ከንቲባም እጅ ከፍንጅ በተያዙ ወንጀለኞች ላይም ጥብቅ እርምጃ አለመወሰዱ ሌላው ተግዳሮት ነበር ብሏል እንግዲህ ከሌብነትና ብልሹ አሰራር አንጻር አጠቃላይ የሀገራችን ተግዳሮት ቢሆንም አዲስ አበባ ላይ ትልቅ ትኩረት ይጠይቃል የሚል እምነት አለን። በተለይ በመሬት ነክ የሌብነት ስራና የብልሹ አሰራር አገልግሎት ነክ ሌብነትና ከዛ ጋር ተያይዘው ያሉ ብልሹ አሰራሮች በጋራ መኖሪያ ቤቶች፣ በግዢ ላይ፣ በፍትህ ተቋማት ላይ እነኝን ትልቅ ትኩረት ሰጥቶ እንደ ሀገርም ተደግፈን ለውጥ ማምጣት አለብን ብለን የለየናቸው ናቸው ከዚህ አንጻር የጥቆማ ስርአታችን ድጋፍ አድርጎልናል የምንለው ወደ ሁለት ሺህ ጥቆማዎች በዚህ በጀት አመት ውስጥ ወይም ደግሞ ዘጠኝ ወር ውስጥ ከቀረቡት ውስጥ አንድ ሺህ ሁለት መቶ አስራ ሶስት ጥቆማዎች ውጤታማ ሆነዋል እጅ ከፍንጅ ያዝናቸው ብለን በሚዲያ የምናስተላልፋቸው በሌብነት ከነ ሰረቁት ወይም ደግሞ የተቀበሉት ጉቦ እጅ ከፍንጅ የምንይዛቸው በዚህ ጥቆማ ስርዓት ያገኘናቸው ናቸው። እሱን ማጠናከር አለብን። ከመሬት ጋር ተያይዞ አሁንም በቴክኖሎጂ በመጠቀም ለማዘመን እያደረግነው ያለው ጥረት ያለ ቢሆንም ተግዳሮት ሆኖ መቀጠሉ እንዳለን ያለው ወደ ከተማ የሚደረገው ፍልሰት እየጨመረ መምጣትም ሌላው ፈተና መሆኑንም ከንቲባዋ ናቸው አበቤ በሪፖርታቸው ገልጸዋል። ከተለያዩ ሀገራችን ክፍሎች ወደ ከተማችን የሚደረገው ፍልሰት አሳሳቢ ነው። አሁን አሁን ፖለቲካዊ እንድምታም አለው፣ ፖለቲካዊ እንድምታም አለው። ከከተማ ውስጥም የሚያመቻቹ አካላት በርከት ያሉ ናቸው። ከዛ አንጻር ከፍተኛ የሆነ ተግዳሮት ሆኖብናል። እንደ ሀገር ካልተደገፍን ክልሎችም በዚህ ላይ ካልተሳተፉ በስተቀረ ከተማዋ እያበጠች ነው ያለችው። ለጸጥታ ስራችንም ለምናቀርበው አገልግሎትም ከፍተኛ ፈተና ሆኖብናል ማለት ነው። ሶስተኛ በህገወጥነት ላይ እያደረግነው ያለውን ትግል ሙሉ ለሙሉ ውጤታማ ከማድረግ አንጻር፣ በተለይም የልማት ስራዎቻችን ውጤታማ እንዲሆኑ ከማድረግ አንጻር ከፍርድ ቤት የሚወጡ እግዶች አዲስ አበባ ላይ ከቁጥርም አንጻር ትልቅ ፕሮጀክቶችም ላይ እንቅፋት ከመሆን አንጻር አንድ ትኩረት የሚያስፈልገውና ፍርድ ቤቶች ይህንን ጉዳይ በተለየ አግባብ እንዲያዩት መላልሰን እያቀረብነን ያለ ነው። ኬዝ መፍታት ላይ ጥረት ያደርጋሉ። ኬዝ ሳይሆን አጠቃላይ ለምንድን ነው በፍርድ ቤት እግድ አማካኝነት መሬት ለመያዝ የልማት ስራዎቻችን እንዲደናቀፉ የማድረግ እንደ ስልት ተይዘዋል የሚለው ግንዛቤ እኩል መያዝ ይኖርበታል ብለን እናምናለን። የከተማ አስተዳደሩ የዘጠኝ ወራት ሪፖርት መቅረቡን ተከትሎም ጠቅላይ ሚኒስትር አብይ አህመድ በጀት ዓመቱ ቀሪ ወራቶች ሊሰሩ በሚገቡ ጉዳዮች ላይ አቅጣጫ አስቀምጠዋል። የከተማ አስተዳደሩ ከፍተኛ አመራሮች ህዝብ የሚያነሳቸውን ቅሬታዎች በቅርበት ለመፍታት በሳምንት ሁለት ቀናት ወደ ክፍለ ከተሞችና ወረዳዎች በመውረድ ህዝቡን በቅርበት እንዲያገለግሉም ጠቅላይ ሚኒስትር አብይ አህመድ አቅጣጫ ሰጥተዋል። ዘጠኝ ወር ውስጥ የሰራቸዋቸው መልካም መልካም ነገሮች እና ያስገኛቸዋቸው ውጤቶች በገለጻው ቀርቧል። ህዝቡም ይሄን ተገንዝቦ በምርጫ ምላሽ ሰጥቷል። አሁን እሱን መገምገም አንፈልግም። ለመረጃ ጥሩ ነው። አሁን ምንፈልገው ፋሽን አላችሁ አዲስ አበባ ለመምራት ያገብቷችሁ ነው እየየሰራችሁ ያላችሁት። ግማሾቻችሁ ኦሮሞንን፣ አማራንን፣ ወላይታንን፣ ጉራጌንን የወላይታ የጉራጌ ጠበቃንን ትላላችሁ። ወላይታና ጉራጌ ግን አዲስ አበባ ውስጥ ዳቦና ሻይ መውላት አይችልም። የእናንተ ጥብቅና የእናንተን ኪስ ለመሙላት ነው እንጂ ለህዝቡ አደለም። እሱን አንስት ፕሮፌሽናሊ ፓሽኔት ሆናችሁ ከተማውን እየመራችሁ ነው ወይ? አይደለም። ያለ መውሰድ ፍላጎት አላችሁ ወይስ የላችሁም? በግድ እዳ እንደወደቀባችሁ ነው ከተማውን መምራት የምታስቡት? ፈልጋችሁ ጠይቃችሁ መርጣችሁ የምትሰሩ ስራ እንደሆነ የምታስቡት? መሬት አሁን ሚቸበቸባል አዲስ አበባ ውስጥ የሚል ከፍተኛ ስሞታል። ማንም የሚቸበቸበው መሬት ቅድም በገለጻ እንደተነሳው ከፍተኛ የልማት እንቅፋቶች አሉ። አዲስ አበባ ውስጥ ለውጥ ማየት የማይፈልጉ ኃይሎች አሉ። ከእናንተ ጋር እየተቀናጁ እንቅፋት የሚፈጥሩ። ትንሽዬ ልማት ሲጀመር ስም እያወጡ የሚሰለፉ፣ የሚያሳግዱ፣ የሚያግዱ፣ የሚያጠብጡ ልማት ተጀምሮ እንዲያልቅ የማይፈልጉ ከመሬት ውጪ በሰርቪስም ሌብነት አለ አዲስ አበባ ውስጥ ለመኖር ሳይሆን ሰው ሲሞትበት ለማስቀበርን ጉቦ የሚከፍልበት ከተማ ነው። ማስቀበሪያውም ጣጣ ነው። እንኳን መኖር ቀርቶ እና መሬት ችግር አይደለም ያለው መሬት ማስተዳደር ነው ያልቻል ነው። እኛ በእናንተው መሬት በእናንተው ባንክ ሀብት የፈጠሩ ሰዎች ዩቲዩብ እየቀለቡ አጀንዳ እየፈጠሩ ይረብሹበት ሌብነታቸው እና ሀብታቸው እንዲደበቅ ህዝቡን የሚያመሱበት፣ ምስኪኑ ደሃ ደግሞ የሚሰቃይበት ከተማ ነው እና ይሄ ሊደርሺፕ አሁን ዘጠኝ ወር ስምንት ወር ገደማ ሞልቶታል። እና ፓሽኔት ሆኖ ነው ወይ ስራውን እየሰራ ያለው እንደሚያልቅ ጊዜ ነው? ቋሚ ኮንትራት ነው? በቃ እናንተ የእድሜ ልክ ናችሁ? ሞናርኪ ነው? አንዴ ተቀምጣችኋል ማንም አይነካችሁም ማለት ነው ወይስ ጊዜ አለ? ያ ገብቶን ነው ወይ ይሰራ ያለ ነው በየዕለቱ ስንት ደሃ ነው ዳቦና ሻይ እንዲያገኝ እያደረግን ያለ ነው? ትናንሽ ነገስታት ነው አዲስ አበባ ውስጥ የፈጠርን ያለው በየክፍለ ከተማው በየቢሮ ማይነኩ አይነኬዎች ነው ወይስ ቲም ሆኖ የህዝቡን ችግር የሚፈታ ከተማውን አንድ ስቴፕ ደፊት የሚወስድ ስብስብ ነው? ገንዘብ የሌለው ሰው እናንተን አግኝቶ ችግሩን ተናግሮ ሊገለገል ይችላል ወይ? በጣም ብዙ የሚያሳዝኑት ታሪኮች ይሰማሉ። አዲስ አበባ ውስጥ ይችላሉ ሰዎች እናንተን ማግኘት። ሀብታም እናንተን ለማግኘት አይቸገርም፣ ደውሎ ይጠራችኋል፣ በግ ያመጣላችኋል። ድሃ ግን ተሰቃይተዋል፣ አክሰስ የለውም። እዚህ ያለ ካቢኔ አባል ነው ጠያቂ እንካ ምራ አዲስ አበባን የሚያክል ከተማ ሀብታም ሰፊ ህዝብ ያለበት ስራ ተብሎ ጆሮ ቢሰጠው ለሀሜትና ለመቧደን መከራውን የሚበላው ካቢኔ ነው። ይሄ ገብቶን ነው ወይ እየሰራን ያለ ነው? ኮንሲስተንሲ የሚባል ነገር ስታቃላቸው ወይ ለምሳሌ ጽዳት በየወሩ ካል ጠቅላይ ሚኒስትር ሁለት ቀን ከታየ እሱ ከሌለ ጽዳት ይቀጥላል ወይስ ይቆማል? አለ ጽዳት የሚባል ነገር ሁሌ ልምምድ ነው። ሃውሲንግ ላይ ያለብን ችግር ለሃይ ራይዚንግ ነው የምትሰጡት ወይስ መሬት እየወሰዱ ለሚሸጡ ሀብታሞች ነው ሪልስቴት እያላቸው ቦታ የምታደሉት? እና የሃውሲንግ ችግር ለመፍታት የባንክ ብድር ምናምን አይፈታውም። ወደፊትም ፕራይቬት ሴክተር ነው ኢንቮል